ጥር ስጥልን የተከበራችሁ ተመልካቾቻችን፣ የዕለቱ ዜናዎቻችን ተጀምሯል። በዛሬ ቆይታችን ብሔራዊ መታወቂያ የተመለከቱ ዘገባዎችን በስፋት ወደ እናንተ እናደርሳለን። ቴዎድሮስ ኃይለየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና ምራለሁ። በቀዳሚነት ወደምንመለከተው ጉዳያችን አለፍን። የዲጂታል መታወቂያ አገልግሎት መጀመሩ የሰው ሀብትን በአግባቡ ለመጠቀም አይነተኛ ሚናን እንደሚጫወት የደብረ ብርሃን ከተማ አስተዳደር አስታውቋል። ከተማ አስተዳደሩ የፋይዳ ዲጂታል መታወቂያ አገልግሎት መጀመሩን ያስታወቀው ከተማ አስተዳደሩ ቀልጣፋ አገልግሎት እየሰጠ መሆኑንም አስታውቋል። ወንዲ ፍራዘውዴ ፋይዳ የሚል ስያሜ የተሰጠው የኢትዮጵያ ዲጂታል መታወቂያ የኢኮኖሚ ግንባታ ላይ እና የሰው ሀብትን በመለየት ደረጃ የሚሰጠው አገልግሎት የተሻለ መሆኑን የደብረ ብርሃን ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ አቶ በሀይሉ ገብረ ህይወት ይናገራሉ። ትልቅ ትርጉም ያለው መታወቂያ ነው። ይህ መታወቂያ በመተግበር ደግሞ በሀገር ደረጃ በተለይ የዲጂታል ኢኮኖሚ ግንባታው ላይ የማይተካ ሚና ነው የሚኖረው። እንግዲህ አንዱ ብቻ ሀገር ካላት ሀብት የሰው ኃይል ነው። የሰው ኃይልን ደግሞ በደንብ በተገቢ መንገድ ማኔጅ ለማድረግ የሰው ኃይልን በተገቢ መንገድ ለመለየት የፋይዳ መታወቂያ የማይተካ ሚና ነው የሚኖረው። ስለዚህ የሰው ኃይላችንንም በተገቢ መንገድ ለማወቅም ስለ እሱ ማንነትም በተገቢ መንገድ ማንኛውም ሰው አክሰስ ሊያደርገው በሚችል በቴክኖሎጂ የተደገፈ የመታወቂያ አሰጣጥ ስርዓት ነው። በቴክኖሎጂ የተደገፈ በመሆኑ ፋይዳ መታወቂያ ቀልጣፋ አሰራሮችን ለመስጠት በቀላሉ የሚያስችል በመሆኑ በከተማው ባሉ ተቋማትም አገልግሎቱ ተግባራዊ እየሆነ መምጣቱንም ኃላፊው ተናግረዋል። ይህን መታወቂያ መያዝ እውነት ለመናገር እንደ ዜጋም ትልቅ እድልም ነው ብለን ነው በእኛ በኩል የምንገልጸው። በከተማችን ላይ ያሉ አሁን ባለው ነባራዊ ሁኔታ አንዳንድ አገልግሎቶችንም ጭምር በዚህ ጀምረናል። ለምሳሌ ገቢዎች ብንሄድ አዲስ ቲን ለሚያወጡ ይህንን ነው እንዲጠቀሙ እያደረገ ያለው አሁን በቀጣይም በስፋት በንቅናቄ ጠቅላላ መንግስት ሰራተኛው፣ የሴፍቲ ኔት ተጠቃሚዎች፣ ኢንተርፕራይዞች እንደዚህ እያልን ይህንን መታወቂያ አንዱ የስልጣኔ መገለጫ ነው ብለን ነው በኛ በኩል የምናምነው እና ስለዚህ ይህንን መታወቂያ በከተማችን ላይ በስፋት እንዲተገበር የማድረግ ፍላጎቱም ህልሙም አለን። በዚህ መንገድ ስራ ውስጥም ገብተናል ብሎ መውሰድ ይቻላል። ሌሎች ተቋማትም አገልግሎቱን እንዲጀምሩ ይደረጋል ያሉ ሲሆን ትክክለኛ አሰራሮችን በማጎልበት ረገድ ፋይዳው ላቅ ያለ እንደሆነም ጠቅሰዋል። ቀልጣፋና ቀላል እንዲሆን ያደርጋል። ተቋምን ከተቋምም እንዲቀናጅ እንዲተሳሰርም እድል ይፈጥራል። ለምሳሌ መሬት መምሪያና ከተማና መሰረተ ልማት የሚቀናጅበት ሲስተምንም ጭምር መዘርጋት ይቻላል ማለት ነው። ቀጣይም የሚተሳሰሩ አሉ። ወሳኝ ኩነትን መውሰድ እንችላለን። ሰነዶች ማረጋገጫ በተመሳሳይ እዚህ ተግባር ውስጥ ገብተዋል። አብዛኛዎቹ ተቋማቶች ጭምሮች በዚህ ሂደት ውስጥ እየገቡ ነው ያሉት ማለት ነው። ከሚሰጠው ጠቀሜታ አንጻር በቀጣይ የግንዛቤ ማስጨበጥ ስራው ተጠናክሮ እንደሚቀጥልም አቶ በኃይሉ አንስተዋል። እዚህ ጋር አሁን የሚስተዋለው ክፍተት አንደኛ በሚፈለገው ደረጃ እኛ ግንዛቤ በመፍጠር ረገድ እኛም ክፍተቶች አሉ ብለን ነው የምናስበው። በቀጣይ በጣም በስፋት ግንዛቤውን ሰውን መረጃውን እንዲያገኝ የዚህን ፋይዳ በተገቢ መንገድ እንዲገነዘብ ማድረግ ይገባል። ሁለተኛ ተቋማቶቻችን እንዲተሳሰሩ ይህንን መታወቂያ እንዳንድ ግብአት እንዲጠቀሙ ማድረግ ይገባል። ስለዚህ ማህበረሰቡ ፈጣንና ቀልጣፋ አገልግሎት ለማግኘት ይህንን መታወቂያ መያዝ ትልቅ ፋይዳ አለው ማለት ነው። ፋይዳ ዲጂታል መታወቂያ አንድን ሰው በልዩ ሁኔታ መለየት የሚያስችል ዲጂታል መታወቂያ ነው። ይህ የብሔራዊ መታወቂያ ፕሮግራም ሆኖ ቀጥሏል። ፋይዳ የዲጂታል መታወቂያ በመረጃ እጥረት ምክንያት ያልተገባ የአገልግሎት አሰጣጥ እንዳይከሰት እንደሚያግዝ ይታመናል። በሰሜን ሸዋ ዞንም የፋይዳ መታወቂያ ምዝገባ እስከ ወረዳ ድረስ አገልግሎትን ለመስጠት እየተሰራ ይገኛል።

በሌሎች የዓለም ሀገራት እየተተገበረ ይገኛል። በሀገራችን ኢትዮጵያ መጋቢት 21 2015 ዓ ም በህዝብ ተወካዮች ምክር ቤት የኢትዮጵያ የዲጂታል መታወቂያ ረቂቅ አዋጅ ጸድቆ ወደ ስራ ተገብቷል። በዚህም መሰረት ማህበረሰቡ የፋይዳ መታወቂያን እንዲጠቀም እየተሰራ ነው። በሰሜን ሸዋ ዞን የሚገኙ የማህበረሰብ ክፍሎችም ሀገራዊ በሆነውና ዘርፈ ብዙ ጠቀሜታ ያለውን የፋይዳ አገልግሎት እንዲጠቀሙ እየተሰራ እንደሆነ የዞኑ ብልጽግና ፓርቲ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ወይዘሮ ሰዓድ አብራሂም ነግረው ነግረውናል ፋይዳ መታወቂያ ከሀገራዊ ሳቢያ አንጻር በጣም በርካታ ጥቅሞች አሉት። ከየነዋሪዎች ማንነት በማረጋገጥ ሂደት ላይ በጣም በርካታ ጥቅሞች አሉት። ቀልጣፋ ፍትሐዊ፣ ደህንነቱ የተረጋገጠ አገልግሎት ለመስጠትም ግለሰቦች በተለያየ ማንነት በተለያየ ስም ማጭበርበር እንዳይችሉ ይጠቅማል ማለት ነው። ፍትሐዊ የሆነ የሀብት ክፍፍል እንዲኖር በሀገር አቀፍ ደረጃ እንደዞናችንም ሁሉ ነገር ዲጂታል ስለሆነ የመልካም አስተዳደር ችግሮችን ይቀርፍልናል። የፋይዳ መታወቂያ የሚሰጠውን ጠቀሜታ በማስገንዘብ ሰራተኞችና ሌሎች የህብረተሰብ ክፍሎች እንዲጠቀሙበት እየሰሩ እንደሚገኙ የሸዋረቢት ከተማ አስተዳደር ብልጽግና ፓርቲ ጽፈት ቤት የፖለቲካ ዘርፍ ኃላፊ የአለም ዘውድ ጋረደው እና የመንዝማማ ወረዳ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ ብርቅ የደበበ ነግረውናል። የነገር የማህበረሰቡ በገንጽ ህዚት ላይ ሲመጣ ግንዛቤ እየፈጠሩ እንዲያወጡ የተደረገበት ሁኔታ ነው ያለው። እንደ ከተማ አስተዳደሩ ጠቅላላ አመራርና የመንግስት ሰራተኛው ጠቅላላ አመራሩ የተመዘገበበት ሁኔታና መንግስት ሰራተኛው ላይ ግንዛቤ ተፈጠ። እስካሁን ካሉን በከተማው ያለው ጠቅላላ ወንዱም ሴቱም ጠቅላላ አመራሩ ወደ ስልሳ ሶስት ይሆናል። አርባ ሰባቱ የተመዘገበ እና የመጣለትም ማለት እዚህ ቁጥር ውስጥ መንግስት ሰራተኛ በእንቅድ ያልቀድነዋለ በፋይዳ መታወቂያው እንዲመዘገቡ ያደረገው ወደ መቶ ዘጠና የሚደርሱ መንግስት ሰራተኞች እንዲመዘገቡ አድርገናል። ምዝገባ ጋር ተያይዞ ያው እንደኛ ሁለት ናቸው ያሉን፣ ቴሌና አባይ አማራ ባንክ ጨምረን እሱንም አንዱ የኮሚቴ አጋር አድርገን ነው። በወረፋ ብዛት ሰው ሄዶ የሚመለስበት መንገድ አለ። ይህንን ደግሞ ለማስቀረት ተቋማትን በቀን የደረደንበት ሁኔታ ተፈጥሯል፣ እና ግንዛቤው እጅግ በጣም ያደግ አሁን ላይ በአንቀሳቃሽና በመንግስት ሰራተኛ ነው እንዲሰራ የተደረገ ወረደ ግን ደግሞ ከዛ ማለፍ ብሎ አርሶ አደሩም የዚህ አይነት ፍላጎት እንዳለ የሚያሳዩ አዝማሚ አለ። በዛ ልክ ነው የመንግስት ሰራተኛውን እስከ ግንቦት አስራ አምስት እንጨርሳለን ብለን እናስባለን። አሁን ምዝገባ ወደ መቶ ሶስት የደረስንበት ሁኔታ አለ። የአንቀሳቃሾችን ደግሞ እስከ ግንቦት ሰላሳ እንጨርሳለን። የህዝቡን የኢኮኖሚ ተጠቃሚነት እንደሚያሳድግ እየታመነበት ይህ የዲጂታል መታወቂያ ምዝገባ በሰሜን ሸዋ ዞን አፈጻጸሙ አነስተኛ መሆኑም ተገልጿል። በሀገር ኢኮኖሚ ላይ ከፍተኛ ለውጥ ጭማሪ የሚያስገኘን ስራ ነው ማለት ነው። የፋይዳ መታወቂያ እንደ ዞናችን ስራውን ጀምረናል፣ ግን መንግስት ሰራተኛው እስከ ሰኔ 30 ማጠናቅ አለበት ብለን አቅደን ተነስተናል ማለት ነው። 48776 የመንግስት ሰራተኞች አሉ እንደ ሰሜን ሸዋ ዞን። ከዚህ ውስጥ ፋይዳ መታወቂያ 932 ተመዝግቧል፣ እስካሁን ሊያወጣ ተመዝግቧል። የወጡ እጃቸው ላይ የደረሳቸው መታወቂያው 482 አሉን እስከ ትላንትና ድረስ ማለት ነው። አራት መቶ ሰማንያ ሁለት አሉ። አፈጻጸማችን ዝቅተኛ ነው። ኦልሞስት 2% አካባቢ ማለት ነው። ግንዛቤ እየፈጠረ ነው ከወረዳ እስከ ዞን ድረስ። ከግንዛቤ ፈጠራው ባሻገር አገልግሎት ሰጪ ተቋማት ጋር ትስስር በመፍጠር የፋይዳ መታወቂያው በአስገዳጅነት እንዲጠቀሙበት እንደሚሰራም ነው የተገለጸው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን አሁንም ወደ እናንተ በመድረስ ላይ ይገኛሉ። በፋይዳ መታወቂያ የምዝገባና አገልግሎት ሂደቶች ውስጥ ወንጀሎች እንዳይፈጠሩ ከሕግ አካላት ጋር እየሰራ መሆኑን የአንድነት ፓርክ የመኪና ማቆሚያ የዲጂታል መታወቂያ የምዝገባ ተቆጣጣሪ አቶ ማሞ ወገነት ተናገሩ። የዲጂታል መታወቂያ ተመዝጋቢዎች መረጃ ሲያስፈልጋቸው ተገቢውን ክትትል ለማድረግ አገልግሎቱን እየሰጠን ነው ብለዋል። ራይል ደመሰው ተጨማሪውን አዘጋጅታለች። ፋይዳ ለኢትዮጵያ ሀገር አቀፍ የመታወቂያ ምዝገባ ትልቅ ትኩረት ተሰጥቶት የኢትዮጵያ የዲጂታል ትራንስፎርሜሽን ግብር ለማሳካት እየተሰራ ነው። መታወቂያውም ለተለያዩ አገልግሎቶች እንዲውሉ ወደ ተግባር ገብቷል። የፋይዳ መታወቂያ የምዝገባ ሂደት ከተጀመረበት ጊዜ ጀምሮም ከ15 ሚሊዮን በላይ ሰዎችን በምዝገባው ባለቤት ማድረግ ተችሏል። የፋይዳ መታወቂያ ምዝገባ ከተካሄደ በኋላ ስህተቶች ቢፈጠሩና ተጠቃሚዎች መረጃ ቢፈልጉ ክትትል በማድረግ አገልግሎት እየሰጡ መሆናቸውን የአንድነት ፓርክ የመኪና ማቆሚያ የፋይዳ መታወቂያ የምዝገባ ተቆጣጣሪ የሆኑት አቶ ማሞ ገነት ተናግረዋል። እንቅስቃሴያች በጣም አሁን የጥሩ በተየሄደ ነው። አንደኛው ምንድነው አንድ ሰው ከተመዘገበ በኋላ መጀመሪያ ምዝገባ ነው በእኛ ሴንተር በኩል ወይም ደግሞ በእኛ ማዕከላት ምዝገባ አብዛኛውን የለም። በሌላ ተቋማት ነው አውትሶርስ አድርገን እየሰራን ያለ ነው። ኢትዮ ቴሌኮም፣ ባንኮች፣ በገቢዎች ሚኒስቴር በነዚህ በነዚህ የተለያዩ ድርጅቶች ጋር እየሰራን ነው። አብዛኛውን ጊዜ ወደ እኛ የሚመጣው ሰው መረጃ ለማስተካከል ነው። ሰዎች ከተመዘገቡ በኋላ ወይም ደግሞ ሲመዘገቡ ፈጸማቸው ችግሮች ካሉ እኛ ጋር መጥቶ መረጃቸውን ይዞ በመምጣት ማስተካከል ይችላሉ ማለት ነው። የፋይዳ መታወቂያቸውን መጠቀም የጀመሩ ሰዎች መታወቂያው ቢጠፋባቸውና ሲመዘገቡ የሚስጢር ቁጥር በስልካቸው ባይላክ በአካል በመገኘት ማስተካከል እንደሚችሉም አቶ ማሞ ገልጸዋል። ፋይዳ ነንበሩ ቢጠፋበት ብለን ብንወስድ አንድ ሰው ከተመዘገበ በኋላ ፋይዳ ነንበሩ ጀነሬት ይደረግለታል። በሆነ በሆነ ኪስ ሚሴስ ስለሚደርሰው ስልኩ ሊጠፋበት ይችላል። መልእክት ይገባለት ሚሴጁ ሊጠፋበት ይችላል። በዚህ ሰዓት ምንድን ነው የሚያደርገው? ድጋሚ ያን ቁጥር ለማግኘት አንድ ሶስት ሁለት ሶስት ወር ሁለት አማራጮች አሉ። የመጀመሪያው ምንድን ነው? በአካል በመቅረብ ከተመዘገበበት ቦታ በአካል በመቅረብ የራሱን ስል ቁጥርና የተመዘገበበት 29 ዲጂት ቁጥሩን ሲናገር መልእክቱ ድጋሚ ይደርሰዋል ማለት ነው። ሁለተኛው ደግሞ ምንድን ነው በኮል ሴንተሮች ወይ ደግሞ የጥሪ ማዕከላትን በመደወል 9779 በመደወል የተመዘገበበትን ስልክ ቁጥር በትክክል ከተናገረ ድጋሚ መላክ ቻንስ አለው። ሶስተኛው ደግሞ በዩኤስኤስዲ የሚባል አለ። በስልክ ቁጥሩ በራሱ ኮከብ 9779 መስላል በመጫን ፋይዳ ነምበር ጠፍቶበት ነው የሚለውን ክሊክ ሲያደርገው አንድ ቁጥር ሲጫን ድጋሚ ይላክለታል ማለት ነው። በፋይዳ መታወቂያ የምዝገባ ሂደት ውስጥ ወንጀሎች እንዳይፈጠሩ ከሕግ አካላት ጋር እየሰሩ መሆናቸውንም አቶ ማሞ ተናግረዋል። እስካሁን ድረስ በሕግ ባለሙያዎቹ ክትትልና ቁጥጥር እያደረግነ ነው። ለጊዜው የተሰጣቸው ሁለት ተቋማት አሉ፣ ፕሪንት ለማድረግ ማለት ነው። አንደኛው ምንድነው? ኢትዮጵያ ፖስታ ቤት ነው። ሁለተኛው ደግሞ ኢትዮ ቴሌኮም ነው። ለጊዜው የተሰጣቸው ፍቃድ የተሰጣቸው ማለት ነው። ኢንተርኔት ፕሪንት የሚያደርጉ ሰዎች አሉ በህገወጥ መልኩ የሚያደርጉ ሰዎችን ክትትል እያደረግነ ሰዎችን ተጠያቂ እያደረግነ ነው። ነገር ግን ትክክለኛ ዲጂታል ኮፒውን ፕሪንት ማድረግ ይችላሉ፣ ትክክለኛ መረጃ ከሆነ ማለት ነው። ህዝቡ መረዳት ያለበት አንደኛው ምንድነው ሚሴጅ የገባለትን ቁጥር በጥንቃቄ መያዝ፣ ለሌላ ሰው አሳልፎ መስጠት የለበትም ለምን ማንኛውም አገልግሎት ናሽናል አዲጋ ኢንተግሬት ሲደረግ ያኔ የእሱን ቁጥር በማስገባት ማጭበርበር እንዳይኖረው። ሁለተኛው ደግሞ ህዝቡ ፕሪንት ሲያደርግ ፕሪንት ያደረገበት ቁጥር መታወቂያው ላይ ሜሴጅ ይገባለት ቁጥር ይጻፋል እዛ ጋር የሌላ ሰው መሆኑን እና የራሱ መሆኑን ቼክ አድርጎ ፕሪንት ካደረገ በኋላ ካርዱን ሲቀበል ቼክ ማድረግ አለበት። ሶስተኛው ደግሞ ፋይዳ አፕሊኬሽን አለች። እሷ ፋይዳ መታወቂያው ፕሪንት የተደረገበትን አውተንቲኬት ማድረግ ይችላል። ኪዩአርን ስካን በማድረግ ማለት ነው። እነዚህ እነዚህን በማድረግ ከማጭበርበር ራሱ ማዳን ይችላል ማለት ነው። የፋይዳ መታወቂያ ተመዝጋቢዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ዜግነት አገልግሎት ኤጀንሲ ገለጸ። አሚኮ ያነጋገራቸው የፋይዳ ተመዝጋቢዎች በበኩላቸው የፋይዳ መታወቂያ የሚሰጠውን ዘርፈ ብዙ ፋይዳ ተገንዝበን ለምዝገባ መጥተናል ብለዋል። አዲሱ ዳዊት ተጨማሪውን ይዟል። ፋይዳ የአይንና ጣት አሻራን በመውሰድ እንዲሁም ደግሞ የፊት ምስልን በመጠቀም የግለሰቡን ደግሞ ከዚህ በፊት የነበሩ መረጃዎችን በማዳመር ለአንድ ግለሰብ ልዩ መታወቂያ ሆኖ የሚሰጥ የመታወቂያ አይነት ነው። እንግዲህ ፋይዳ ዘርፈ ብዙ ፋይዳዎች ናቸው ያሉት። ዜጎች ትክክለኛ የሆነ መታወቂያን ወይም ደግሞ መረጃን በመያዝ መሰረታዊ መብቶቻቸውን እንዲጠይቁና እንዲያገኙ ለማድረግ ያስችላል። እንዲሁም ደግሞ የተቀላጠፈ አገልግሎትን ለማግኘት ያግዛቸዋል። አሁን አሁን በርካታ ተቋማት አገልግሎታቸውን ከፋይዳ መታወቂያ ጋር ማስተሳሰራቸውም አንዱ የዚህን የፋይዳን ፋይዳ ግብ ለመምታት ለማስቻል ነው። አሁን የምንገኘው በአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ግቢ ውስጥ ነው። እንግዲህ በኤጀንሲው የሲስተም ቡድን መሪ ከሆኑት ከአቶ ሙዘይን ሀሰን ጋር አጠቃላይ እንደ ከተማ አስተዳደር የምዝገባ ምጣኔው ምን ይመስላል፣ እንዲሁም ደግሞ ሌሎች ሀሳቦችን እያነሳን አብረን ቆይታ የምናደርግ ይሆናል። ሰላም ጤና ይስጥልኝ። እንኳን ደህና መጣ። ሰላም አለ እንደ ከብሔራዊ መታወቂያ ጋር ተያይዞ እንዲ አሁን ላይ እንደ አዲስ አበባ ከተማ አስተዳደር ዜጎች ምን ያህል እየተመዘገቡ ነው ማለት ይችላል? ያው እንደ አዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ከብሔራዊ መታወቂያ ፕሮጀክት ጽህፈት ቤት ጋር በጋራ ሆነው የዲጂታል መታወቂያ ምዝገባን እያከናወኑ ነው ምን ያህል ዜጎች ተመዝግበዋል እንደሆነ በዚህ በጅት ዓመት ኦልሞስት ወደ 2.3 ሚሊዮን አካባቢ የሚጠጉ ዜጎች የናሽናል አይዲ ምዝገባው ማከናወን የፋይዳ ቁጥር ጄኔሬት ተደርጎላቸው በዛ አገልግሎት ማግኘት እንዲችሉ ተደርጓል በጣም ጥሩ እንግዲህ ዜጎች ለፋይዳ ምዝገባ ሲመጡ ምንድን ነው ማሟላት ያለባቸው ቅድመ ሁኔታዎች ዋና ዋና አዲስ አበባ ነዋሪ መሆናቸውን የሚያረጋግጥ የአዲስ አበባ መታወቂያ አለ መታወቂያ የሌላቸውም መመዝገብ ይችላሉ። የተለያዩ አማራጮች ማንነታቸው የሚገልጽ ለምሳሌ ፓስፖርት ካላቸው ፓስፖርት ይዞ በመምጣት መመዝገብ ይችላሉ። ከዛ በተጨማሪ የባንክ ቡክ ካላቸው የባንክ ቡክ ይዞ መምጣት መጥተው መመዝገብ ይችላሉ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላይ የፋይዳ ምዝገባ አገልግሎት ይሰጣል። እሱን እንዴት እየሰራ እንደሆነ ገብተን እናያለን ማለት ነው። ይሄ የምዝገባ መሳሪያውን ኪቱ ነው። ፉል ፓኬጅ ነው። ስምምነት የተፈጸመባቸው መወሰድ አለባቸው የተባሉ የተወሰኑ መረጃዎች አሉ። ሙሉ ስም፣ ጾታ፣ የትውልድ ቀን እና መኖሪያ አድራሻ፣ እነዚህ ዋነኞቹ ናቸው። ከዛ በተጨማሪ ባዮሜትሪክ ዳታ የምንለው አለ። ባዮሜትሪክ ዳታ የምንለው አንድን ሰው ዩኒክ መሆኑን የምንለይበት ነው። እዚች ጋር እንደምትመለከተው ፌስ የምንወስድበት አለ የካሜራ ከዛ በተጨማሪ የጣት አሻራና የአይን አሻራ የምንወስድበት መሳሪያዎች አሉ ማለት ነው። ለፋይዳ መታወቂያ ለምዝገባ አገልግሎት ወደ ማዕከል የመጡ የከተማዋ ነዋሪዎች በበኩላቸው ፈጣን አገልግሎት ማግኘት እንደቻሉና መታወቂያው ዘርፈ ብዙ ፋይዳ እንደሚሰጠን ተገንዝበናል ብለዋል። ዛሬ የመጣሁትም ያው ፋይዳን ለመመዝገብ ነው ተመዝግቤ ያው በዘመናዊ እንድገለገል ቀልጠፍ ባለ ነገር ላይ አገልግሎት እንዳገኝ ፋይዳ ልመዘገብ ነው የመጣሁት። ያው ቀበሌ ላይ እንግልትም ቢኖርም መስተንግዶን አግኝቼ ወደዚህ መጥቻ ያለው እዚህ ደግሞ በጣም አስር ደቂቃ ባልሞላ ሞላ ሰዓት ውስጥ ነው ስራው በጣም ዘመናዊ ነው። በጣም በቀልጣፋ ነው። መስተንግዶቸው በጣም ደስ ይላል። እኔ አሁን ከመጣሁኝ አስር ደቂቃ እንኳን አልሞላኝም። በአስር ደቂቃ ውስጥ ግን የሚጠበቅባቸውን አገልግሎት ሰጥቶኝ ተመዝግቤ ጨርሻለሁ። የተለያዩ ቦታ አገልግሎቶችን ለማግኘት ስንሄድ በዚህ በፋይዳ መታወቂያ ምክንያት ቀልጣፋና ተደራሽ የሆነ አገልግሎትን አግኝተን መሄድ እንችላለን። አስራ አምስት ሚሊዮን የሚጠጉ ዜጎች የብሔራዊ መታወቂያ ማውጣታቸውን በጠቅላይ ሚኒስትር ጽሕፈት ቤት የብሔራዊ መታወቂያ ፕሮግራም አስተባባሪ የዮዳሃ ሪያ ስላሴ ገለጹ። ለፕሮግራሙ መሳካት ሁሉም የበኩሉን ድርሻ እንዲወጣም ጥሪ አቅርበዋል። ኢብራሂም መሐመድ የፋይዳ ብሔራዊ መታወቂያ ምዝገባ በሀገር አቀፍ ደረጃ ተግባራዊ እየተደረገ ያለ ፕሮግራም ነው። ፕሮግራሙ ቀልጣፋና ፍትሐዊ አገልግሎት አሰጣጥን የሚያረጋግጥ ተአማኒነትን፣ አካታችነትን፣ ግልጽነትንና መልካም አስተዳደርን በማስፈን አንድ የኢኮኖሚ ማህበረሰብ ለመፍጠር ታቅዶ ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ መንግስት በልዩ ትኩረት ተግባራዊ እያደረገ ያለው ፕሮግራም ነው። በመላ ሀገሪቱ ተግባራዊ እየሆነ ባለው የፋይዳ ዲጂታል መታወቂያ ምዝገባ በርካታ ዜጎች መመዝገባቸውን በጠቅላይ ሚኒስትር ጽፈት ቤት የብሔራዊ መታወቂያ ፕሮግራም አስተባባሪ ዮዳሄ አርአያ ስላሴ ከአሚኮ ጋር በነበራቸው ቆይታ ገልጸዋል። የዲጂታል አይዲ በትክክል ተተገበረ ማለት ማክሮ ኢኮኖሚው ላይ ለውጥ ያመጣል። የአጠቃላይ ጂዲፒያችን ላይ የተሰራ ጥናት እስከ 6 ፐርሰንት የአጠቃላይ ጂዲፒ ላይ ይጨምራል። ብዙ ቢሊዮን ዶላሮች ማለት ነው። በትክክል ሲተገበር ክቡር ጠቅላይ ሚኒስትር ከግድቡ አይተናነስም ያሉት እነዚህን ጥናቶች ከተመለከቱ በኋላ ነው። አሁን ኦልሬዲ 15 ሚሊዮን ሞልተናል፣ ወደ 23 ነው የያዝነው። እቅድ 23 ሚሊዮን መድረስ ነው። የዲጂታል ኢትዮጵያ ካውንስሉም በዚህ ልክ እየተከታተሉን ክፍተቶችንም እየሞሉ አሁን ክልል ላይ ያሉ አፈጻጸም ከተሞች ላይ ያሉ አፈጻጸም ላይ ወደኋላ ከቀረን እሱን እሱን መከታተል ላይ ለነሱም ሪፖርት እናደርጋለን። የብሔራዊ መታወቂያ ፕሮግራም በአብዛኞቹ የአገሪቱ ክልሎችና ከተማ አስተዳደሮች ተግባራዊ እየሆነ መሆኑን ዮዳሄ አርአያ ስላሴ ተናግረዋል። ሁሉም ክልል፣ በሁሉም ዞኖች፣ በዞን ዋና ከተሞች ላይ አለ። ቢያንስ በከተማ ደረጃ መኖሩን እርግጠኛ ነን። የፋይዳ ምዝገባ አሁን ሶዶ ወላይታ ሶዶ ውስጥ በጣም ብዙ የሶዶ ሰው ከሆንክ ከዚያው ከተማ ውስጥ ምርጫ አለ። አዋሳ ነዋሪ ከሆንክ ከዚያው ከተማ ውስጥ ምርጫ አለ። የአርባ ምንጭ ነዋሪ ከሆንክ ከተማ ውስጥ ምርጫ አለ። አዲስ አበባ አሁን አምስት ሚሊዮን አልፈናል። ብዙ ሰው አሁን አዲስ አበባ ውስጥ እንደው ከሁለት ሰው አንድ ሰው ሀምሳ ፐርሰንት በላይ በእርግጠኝነት ይሄደናል። ድሬዳዋ፣ ሐረር ከተሞች ስለሆኑ እነሱን ኦልሞስት እንደዚህ ሳቹሬት ወደ ማድረግ እየሄድን ነው። ማዕከላዊ ኢትዮጵያ ክልል ቅድሚያ የጀመርንበት ነው። ሲዳማን አሁን በቅርብ በክልል ደረጃ ላውንች አድርገናል። ደቡብ ውስጥ ደቡብ ክልል ጌዲዮና ወላይታን ቅድሚያ በመስጠት ከዛ ኦሮሚያና አማራ እንግዲህ ትላልቆቹ ክልሎች ሁለቱ ጋር በዞን ደረጃ እንደነገርኩ እና ስፔሻል ከተሞች ላይ ምዝገባ በሰፊው እየተሰራ ነው። የፋይዳ ዲጂታል መታወቂያ መሰረታዊ የሰብአዊ መብቶችን ለማረጋገጥና የአገልግሎት ተዳራሽነትን ለማሻሻል አስፈላጊ ነው። በመሆኑም ለፕሮግራሙ መሳካት ሁሉም የድርሻውን እንዲወጣ ዮዳሄ አርአያ ስላሴ ጥሪ አቅርበዋል። በተለይ የመንግስት አካላት ማስተላለፍ የምንፈልገው አሁን ባህር ዳርም እንግዲህ በቅርብ እንሄዳለን። በመንግስት ደረጃ እንግዲህ ከፍተኛ ንቅናቄ እየተደረገ ነው ያለው ለሁሉም ክልል ታርጌት ተሰጥቷል። የአማራ ክልል እንደ ምሳሌ የራሱ ታርጌት ወስዷል ማለት ነው። በዚህች አሁን በቀረችን ሁለት ወር እስከ ሰኔ አለች ታርጌት የ2018 ዓ.ም ደግሞ እሱም ግብ አለ። እሱንም ግብ የአሁኑንም ግብ ለመምታት እንግዲህ በጋራ የተለያዩ ስራዎች እያደረግን ነው። በፋይዳ ብሔራዊ ዲጂታል መታወቂያ ፕሮግራም በቅርብ ዓመታት የሀገሪቱን ሰባ ሚሊዮን ዜጎችን ለመመዝገብ መታቀዱን ያገኘነው መረጃ ያመለክታል። ብሔራዊ መታወቂያ የተመለከቱ ዘገባዎችን ዜጋንገታ ና በመጨረሻ ወደ እናንተ ወደምናደርሳቸው አጫጭር ዘገባዎች እናልፋለን። መሰረት መቅጫ እንደሚከተሉ ታቀርበዋለች በአሰራር ስርዓት ላይ ለሙስና በር ካፋች የሆኑ ጉዳዮች ላይ ትኩረት በማድረግ መፍትሄ መስጠት እንደሚያስፈልግ የንግድና ቀጣናዊ ትስስር ሚኒስቴር አስገነዘበ። የንግድና ቀጣናዊ ትስስር ሚኒስቴር የገቢና የወጪ ንግድና የውጭ ምንዛሪ አስተዳደር አፈጻጸም ለሙስናና ብልሹ አሰራር ያለው ተጋላጭነት ላይ ያተኮረ ጥናት መነሻ በማድረግ ከስነ ምግባርና ጸረ ሙስና ኮሚሽን ጋር ውይይት አድርጓል። የንግድና ቀጠና የትስስር ሚኒስትር ዶክተር ካሶን ቆፌ እንደገለጹት በአሰራር ስርዓት ላይ ለሙስና በር ከፋች የሆኑ ጉዳዮችን በማጤን መፍትሄ መስጠት ያስፈልጋል ብለዋል። በዚህም የአገልግሎት አሰጣጥ ላይ ያሉ እጅ መንሻዎች በየስፍራው መስፋፋታቸውን ያነሱት ሚኒስትሩ ሚኒስቴር መስሪያ ቤቱ በመሰል ብልሹ አሰራር ላይ ተሳትፎ የተገኙ የተጠሪና የቅርንጫፍ ተቋማት አመራርና ሰራተኞች ላይ እርምጃ እየወሰደ እንደሚገኝ ጠቁመዋል። በአገልግሎት አሰጣጥ፣ በገቢና ወጪ፣ በነዳጅና በምርቶች ደረጃ ላይ ጥብቅ ቁጥጥር ተደርጎ እንደሚሰራ አመላክተዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ የአውሮፕላን ማረፊያዎች ግንባታ የነባሮች ማሻሻያና ማስፋፊያ ስራ እየተከናወነ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ጌታቸው መንግስቴ በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን ተናግረዋል። በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ጠቁመዋል። በፌዴራል መንግስት አምስት ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው ነባሮቹ ላይም የማስፋፊያና የማሻሻያ ተግባራት እየተከናወኑ ነው ብለዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከፌዴራል መንግስት በተጨማሪ የክልል መንግስታት የከተማ አስተዳደሮች እንዲሁም ባለሀብቶች ፓስፖርት እንዲገነቡና እንዲያስተዳድሩ የሚያስችል መመሪያ ማውጣቱን ገልጸዋል። በዚሁ መሰረት 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን በመጠቆም ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን አስገንዝበዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ዩኒቨርሲቲዎች ሀገር በቀል እውቀቶችን በማልማትና በማበልጸግ ለሀገር ሁለንተናዊ እድገት ጥቅም ላይ እንዲውሉ መስራት እንደሚገባቸው የኢትዮጵያ አእምሯዊ ንብረት ባለስልጣን አስገነዘበ። ሀረማያ ዩኒቨርሲቲ በበኩሉ ሀገር በቀል እውቀቶችን ለማህበራዊና የምጣኔ ሀብታዊ ጠቀሜታ ለማዋል የማልማትና የማበልጸግ ስራ እየተከናወነ መሆኑን አስታውቋል። የኢትዮጵያ አእምሯዊ ንብረት ባለስልጣን ዋና ዳይሬክተር ወልዱ ይመስል በሀገሪቱ በተለያዩ ዘርፎች በርካታ ጠቀሜታ ያላቸው ሀገር በቀል እውቀቶች ቢኖሩም እስካሁንም ብዛም ጥቅም ላይ ሳይውሉ መቆየታቸውን ገልጸዋል። በመሆኑም በተለይ ዩኒቨርሲቲዎች ሀገር እውቀቶችን በማልማትና በማበልጸግ ለሀገር ለንተና እድገት ጥቅም ላይ እንዲውሉ መስራት ይጠበቅባቸዋል ብለዋል። የኢትዮጵያ ምቃ ሀገር በቀል እውቀቶች ለሀገር ልማትና እድገት እንዲሁም ለዓለም አቀፍ ተወዳዳሪነት መጠቀም ይገባል ሲሉም ገልጸዋል። የሀረማያ ዩኒቨርሲቲ የምርምርና ማህበረሰብ ጉድኝት ምክትል ፕሬዚደንት ዶክተር ይስሐቅ የሱፍ በዩኒቨርሲቲው ሀገር በቀል እውቀቶችን ከመመዝገብና ከማደራጀት ባለፈ ለዜጎች የስራ እድል መፍጠር የሚያስችሉ ተግባራት እየተከናወኑ መሆኑን ተናግረዋል። በዩኒቨርሲቲው የሀገር በቀል እውቀት አስተባባሪ ያስሚን መሀመድ ዩኒቨርሲቲው ሀገር በቀል እውቀቶችን የመሰነድ የማዳበርና ክህሎትን የማሳደግ ስራ ላይ በትኩረት እየሰራ መሆኑን አንስተዋል። የኢትዮጵያ ዜና አገልግሎት ድርጅት መረጃ ነው። ሳምንታዊ የንጋት ፕሮግራም ተጀምሯል። ይህ ፕሮግራም አቶ አሰግደው ሽመልስን ጋብዘንላቸዋል። ንጋት ኮርፖሬት የማን ነው? ንጋት ኮርፖሬት ምንድን ነው? ተቋማት በአንድ ህዝብ ያላቸው አስፈላጊነት መችም ትልቅ ነው። የመንግስት አይደለም፣ የትኛውም አካል የግለሰቦችም አይደለም። የአማራ ህዝብ ሀብት የሆነ ተቋም ነው። ቁልፍ የስትራቴጂ ለውጦች ምንድን ናቸው? የህዝቡ ቁልፍ ችግሮች ምንድን ናቸው? በግብርናው በአገልግሎት፣ በማህበራዊ ልማት፣ በሎጂስቲክስ፣ በትራንስፖርት፣ በቴክኖሎጂ የተልእኮና የስትራቴጂ ለውጦቹ 16 ቢሊዮን ሀብት ባለፉት 6 እና 7 ዓመታት ብቻ በመጨመር ሀብቱን ወደ 252 ቢሊዮን ማሳደግ ተችላል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እነዚህን ይመስሉ ነበር። በቆይታችን ብሔራዊ መታወቂያ የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮ ና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መረው ስለ አብሮነታችሁ ከልብ እናመሰግናለን። ጤና ይስጥልን።